የአዲስ አበባን የትራንስፖርት ችግር ለመፍታት የሚያስችል ስምምነት ከቻይና ኩባንያዎች ጋር መፈጸሙን የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አበቤ ተናገሩ። ስምምነቱ የከተማ አውቶቡስ ግዢ ማድረግንና ዘመናዊ የአውቶቡስ አገልግሎት አሰጣጥን ማዘመንን ያካተተ ነው ብለዋል። ኤልሳ ጉሽ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር የከተማውን የትራንስፖርት ችግር ይፈታል ያለውን የአውቶቡስ ግዢ ከቻይና የቶንግ ባስ ካምፓኒ ጋር ስምምነት ፈጽሟል። በስምምነቱ መሰረት ካምፓኒው 110 ባሶችን ያቀርባል። ከ15 ሚሊዮን ዶላር በላይ ወጪ የሚደረግበት የአውቶቡስ ግዢም በስምንት ወራት ውስጥ ወደ ሀገር ውስጥ ገብቶ አገልግሎት እንደሚሰጥ በስምምነቱ ወቅት ተጠቅሷል። በተጨማሪም የአንበሳ ባስን አገልግሎት አሰጣጥ ማዘመን የሚያስችል ስምምነት ከቻይና ሂንዶሂንሳስ ትራንስቴክ ካምፓኒ ጋር ስምምነት ተፈጽሟል። በሁለቱ ስምምነቶች ዙሪያ ማብራሪያ የሰጡት የከተማዋ ከንቲባ ወይዘሮ አዳነች አበቤ ስምምነቱ ከዓለም ባንክ በተገኘ የገንዘብ ድጋፍ የሚከናወን ነው ብለዋል። ሁለቱም ውለታዎች ከዓለም ባንክ ባገኘ ነው 30 ሚሊዮን ዶላር በላይ የትራንስፖርት አገልግሎቱን ለማዘመንም አቅርቦቱንም ለማሻሻል የሚያስችል ውለታ ነው። አንዱ ውለታ እንደሰማችሁት 110 ዘመናዊ አውቶቡሶችን ለማምጣት ወይም ደግሞ ለመግዛት የሚያስችል ውለታ ነው። ሁለተኛው ደግሞ የአይሲቲ መሰረተ ልማት ግንባታ ላይ የሚደረግ የሰርቪስ ወይም ደግሞ የአገልግሎት አሰጣጥ ማሻሻያ ውለታ ነው። በከተማ ለሚንቀሳቀሱ የኪራይ አውቶቡሶች ከ ሁለት ቢሊዮን ብር በላይ መንግስት ወጪ ያደርጋል ያሉት ከንቲባ ይህ ስምምነት የከተማን የአውቶቡስ እጥረትና የመንግስት ወጪን ሚቀንስ ሲሆን ዘመናዊ አውቶቡሶችን በተባለላቸው ጊዜ ውስጥ ወደ ሀገር ውስጥ እንዲገቡ እንሰራለን ሲሉ ቃል ገብተዋል። በሁላችን መሰረት እናቀርባለን ብለውናል። ካቀረቡም በኋላ የ18 ወራት ያክል ጋራንቲ ወይም ደግሞ ዋስትና ያለው ነው እስከዛሬ አገልግሎት ሲሰጡ ከነበሩ አውቶቡሶች የተሻለ አገልግሎት ሊሰጡ የሚችሉ ዘመናዊነት ያላቸው ለአካል ጉዳተኞች ጭምር ምቹ የሆኑ አውቶቡሶቹ ሲቆሙ በራቸው እስከ መሬት ድረስ ወርዶ የሚከፈት የአውቶቢስ አይነት ነው። የአይሲቲ አገልግሎትም በነሱ ላይ በተጨማሪ የሚሰጥ ነው የሚሆነው። በሌላ በኩል አንገፋ አንበሳ ባስን ለማዘመን የተካሄደው ስምምነት ከ14 ሚሊዮን ዶላር በላይ ከዓለም ባንክ ድጋፍና ወደ 9 ሚሊዮን ዶላሩ በጀት ደግሞ ከሀገር ውስጥ በጀት እንደሚሸፈን የገለጹት ከንቲባ የዲጂታል መረጃ ልውውጥ እንዲኖር የሚያስችል ስምምነት መሆኑን ተናግረዋል። የመጀመሪያው አውቶቢሶቹ በሚንቀሳቀሱበት ጊዜ እንቅስቃሴያቸውን አጠቃላይ በቴክኖሎጂ መቆጣጠር የሚያስችል ነው። ውስጣቸው ሲሲቲቪ ካሜራ አለ፣ ጂፒኤስ ይገጠምላቸዋል። ከመስሪያ ቤት ውስጥ ሆኖ መቆጣጠር ይቻላል ማለት ነው። ማንኛውም አውቶቡስ ውስጥ ሊደረግ የሚችልን ወንጀል፣ ስርቆት፣ የተለያየ ሕዝባችን የሚቸገርበትንም ለመቆጣጠር እና ለማሻሻል ለመከታተልም የሚያስችል ነው የሚሆነው። ሁለተኛው እራሱ ይሄ አንጋፋው የከተማችን አገልግሎት የትራንስፖርት አገልግሎት ሰጪ ተቋም አንበሳ አውቶቢስ ወረቀት አልባ ማድረግ እንዲችል የሚያስችል አይነት አገልግሎት መሰረተ ልማት ነው የሚገነባለት። የአንበሳ አውቶቡስን ቀልጣፋ የሲቲ አገልግሎት እንዲሰጥ ለማድረግ በሚሰራው ስራ ውስጥ የእውቀት ሽግግር ማድረግም የስምምነቱ አካልም ነው ተብሏል።